ሀገር አቀፍ የሴቶች ቀንን ስናከብር በሀገራችን በነበረው ጦርነት የተጎዱና ከቤት ንብረታቸውም የተፈናቀሉ ሴቶችን በመደገፍ ሊሆን እንደሚገባ የምስራቅ ጎጃም ዞን ሴቶች ሕፃናትና ማህበራዊ ጉዳይ መምሪያ አስታወቀ። ዓለም አቀፍ የሴቶች ቀንም በደብረ ማርቆስ ከተማ በደም ልገሳ መርሃ ግብርም ተከብሯል። ተጨማሪ ዘገባውን ከናርዶ ሳዳንን አብረን እንከታተል። እንደ ኤሮፓያን አቆጣጠር በ1908 ሴቶች ይደርስባቸው የነበረውን የመብት መረገጥና ጭቆና በመቃወም አደባባይ ወጡ፣ ለመብታቸው ታገሉ። እናም ለዘመናት የታገሉለት ትልቅ የድል ቀናቸው የዓለም አቀፍ የሴቶች ቀን በመሆን በየዓመቱ ማርች 8 በዓለም አቀፍ ደረጃ ይከበራል። ይህ ቀን ዘንድሮ በዓለም አቀፍ ደረጃ ለ112ኛ ጊዜ በኢትዮጵያ ለ47ኛ ጊዜ እንዲሁም በአማራ ክልል ለ28ኛ ጊዜ በደብረ ማርቆስ ከተማ እኔ የእህቴ ጠባቂ ነኝ በሚል መሪ ቃል በውይይትና በደም ልገሳ ተከብሯል። የምስራቅ ጎጃም ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ አሞኘሽ መሐመድ ባለፉት ሁለት ዓመታት በነበረው ጦርነት ሴቶች ብዙ ዋጋ መክፈላቸውን አስታውሰው ሴቶችን በሁሉም መስክ ለማብቃትና ለመደገፍ ሁላችንም የቶቻችን ጠባቂ እንሆንም ብለዋል። በሀገራችን በተከሰተው ጦርነትና ጥቃት ምክንያት ስነልቦናዊ ስብራት የደረሰባቸው ሴቶች በከፋ መልኩ ተጋላጭ ነዋል። ሁሉም ታዳሚዎች በሴቶች በህፃናት የደረሰውን ስነልቦናዊ ቀውስ ለማከምና ለመደገፍ እኔ የእህት የጠባቂ ነኝ የሚለው መሪ ቃል ከላይ እስከታች ሁሉም ኃላፊነታችን እንድንወጣ። ዛሬም በኢትዮጵያ ሴቶች ብዙ ችግሮችን እያሳለፉ ነው። ቀኑን ስናከብር በብዙ ችግር ውስጥ የሚገኙ እናቶችን፣ እህቶችን እያሰብንና እየደገፍን ሊሆን ይገባል ያሉት ደግሞ የምስራቅ ጎጃም ዞን ብልጽግና ፓርቲ የፖለቲካ ዘርፍና አደረጃጀት ኃላፊ አትክልት ሀሳቤ ናቸው። የኢኮኖሚና የፖለቲካ ተጠቃሚነት ጅምሮች ውስጥ እንሆን እንጂ ዛሬም በየመጠለያ ጣቢያው ምላ ብላ የምትል እናት ወልዳ የአራስ ወገቧን መጠገን አይደለም መብላት ያልቻለች ብዙ ስቃይ ውስጥ አለች፣ እናት እህት አለች። ብዙ ሴቶችም ማህበራዊ ችግራቸው እንዲፈታ ያላሰለሰ ጥረት ነው እየተደረገ። በበዓሉ አከባበር ላይ ደም ሲለግሱ ያገኘ ናቸው። የምሥራቅ ጎጃም ዞን ሰላምና ደህንነት መምሪያ ምክትል ኃላፊ አቶ ላቃቸው አብጤና የአማራ ክልል የብልጽግና ፓርቲ ሴቶች ሊግ ኃላፊ ወይዘሮ እሌን አባይ ቀኑን ስናከብር ደም በማጣት ህይወታቸው አደጋ ላይ ያሉ ሴቶችን ለመርዳት ደም በመለገስና ና በሰሜኑ ጦርነት ተፈናቅለው በመጠለያ ጠቢያ የሚገኙ ሴቶችን በማሰብ ሊሆን ይገባል ብለዋል። ይሄ ደም እናቴ ጋር ይደርሳል፣ ባለቤቴ ጋር ይደርሳል። ስለዚህ ለራሴ እንደምለግሰው ነው የምቆጥረው በተለይ ደግሞ ዛሬ ዓለም አቀፍ የሴቶች ቀን የሚከበር በሴቶች ብቻ ሳይሆን በእኛም ጭምር መሆን አለበት። ይህን ቀን መጠለያ ጣቢያ ውስጥ ያሉ በግጭት ምክንያት በስደት ምክንያት ያሉ ወገኖቻችንን እያሰብ ከዚህ እንዴት እንውጣ በሚል አሳሰብ ውስጥ በዓሉን ማክበር አለብን የሚል እምነት ነው ያለኝ። የእህቴ ጠባቂ ነኝ ስንል ደማችንን በመለገስ በወሊድም ሆነ በሌላ ምክንያት ልትሞት አፋፍ ላይ ያለችን ሴት የምንመልስበት ትልቅ ተግባር ነው። ጦርነት የመጀመሪያው ጠባሳ የሚያርፈው ሴቶቹ ላይ ነው። ሴቷ የቤቱ ምሰሶ ናት። ባሏን ቢጎዳ ሴቷ ትጎዳለች፣ ህጻናት ይጎዳሉ፣ ይሰደዳሉ። መፈናቀል አለ፣ ረሀብ አለ፣ አካል መጉደል አለ፣ የህይወት መስዋዕትነት አለ። ተፈናቅለው የሚኖሩ ሴቶች ህጻናት አሉ። እነዚህም በመደገፍ ደረጃ ይዘን እየሰራና ያለ ነው። ሌላው ደም ሲለግስ ያገኘ ነው። ዮሐንስ አድማሱ መሪ ቃሉን መሰረት በማድረግ የእህቶቹን ጠባቂነት ለማሳየት ደም መለገሱን ነው የገለጸልን። ከበዓሉ ጋር በተገናኘ ደም መስጠት የፈለግኩት ከዚህ በፊት ከሁለት አመት በፊት ሰጥቼ ነበር ዛሬ ማርች ኤትን በማስመልከት የእቴ ጠባቂ ነኝ የሚለውን ነገር ታሳቢ አድርጌ ሴት እህቴን በማሰብ ሴት እናቴን፣ ሴት ባለቤቴን እንዲሁም የወለድኳት ሴት ልጅ ስላለች እሷን ታሳቢ አድርጌ በዓሉን ለማክበር ፈልጌ ነው። ደም የሰጠት ዓለም አቀፉ የሴቶች ቀን በደብረ ማርቆስ ከተማ ሲከበር በምሥራቅ ጎጃም ዞን የአስራ ሁለተኛ ክፍል ሀገር አቀፍ ፈተና ተፈትነው ከፍተኛ ውጤት ላስመዘገቡ ሴት ተማሪዎችና በግብርና ስራ አሪያ ለሆኑ ሴት አርሶ አደሮች እውቅናም ተሰጥቷል። በበዓሉ መርሃ ግብር የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የስራ ኃላፊዎችን ጨምሮ ከወረዳና ከከተማ አስተዳደሮች የተውጣጡ እንግዶችም ተሳትፈዋል።